አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዚያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዚያ አንድ። በዚህ ቀን የከበረ አባት አባ ስልዋኖስ ሳረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትህትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል ነው በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን የነግራቸው ዘንድ ለመኑት። ዝም ብሎ መሪር ልቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አወጥተውኝ በዚያ የጻድቃንን መኖሪያ አየሁ። ደግሞ የስቃይ ቦታዎችንም አየሁ። ሁለተኛም ብዙዎች መነኮሳትን ወደ ጋንም፣ ብዙዎች ምእመናንን ወደ መንግስተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ የማላለቅ ስለምንድን ነው አላቸው። ከዚያች ቀንም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት መነሳዊ ስራ የተጠመደ ሆነ። ደቀ መዛሙርቱም ለምግባቸው የሚሆን ስራን ከመስራት እንዳያቋርጡ ከእለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸዋል። በአንዲት ቀንም አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቷቸው ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ። የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስለዋኖስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህን መነኮስ ከእንግዳ ማሳረፊያ ቤት አስገብተ የሚያነበው መጽሐፍ ሰጠው፣ በሩንም በላዩ ዝጋ። በእርሱ ዘንድም ለመብል የሚሆን ምንም ምን አትተውረዱም። ሽማግሌው መምህሩ እንዳዘዘው አደረገ። ዘጠኝ ሰዓትም ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩ ብሎ ወደ ደጃፍ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከባቱ ወጥቶ ወደ አባ ስለዋኖስ ሂዶ አባቴ ሆይ መነኮሳቱ እራታቸውን በሉና አለው። ሽማግሌውም አሆን ማሆን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝም? አለ የከበረ አባት ስለዋኖስም አንተማ ስጋዊ መብል የማትሻ መንፈሳዊ ሰው ነህ በጎ እድል ስለመረጥክ፣ እኛ ግን ስጋውያን ሰዎች ለስጋዊ መብል የምንሰራ የምንደክም ነን። ስለዚህ ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት ያ መነኮስም በንግግሩ እንደበደለ አወቀ። አባ ስለዋኖስም አባ ስለዋኖስንም አባት አባቴ ሆይ የበድያለውና ይቅርበላይ ብሎ ሰገደለት። አባ ስለዋኖስም ማርታ በመስራት እንደደከመች እንደ እንደከ እንድከ ምን ስራ ከማሪያ ይልቅ ማርታ የተዘጋጀች ሁናለችና ብሎ መለሰለት። ያ ታካች የነበረ መነኮስም በዚህ አባት ትምህርት ተመክሮና ተገስጾ ሁልጊዜ የሚሰራና ከእርሱ የሚታርፈውንም ለድዎች የሚመጸውት ሆነ። ይህም አባ ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከት ተቀበለ። በጸሎታቸውም እንዲያስቡት ለመናቸው፣ እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለስልዋን ወስቢ ጸመላይት ዘኮነ ፍትወተ አለምም ልቡ እስመተመነነ ማመር የጽልመት አጣን ደይነ በቆባ ርሱ ገጾ ከደነ እየንተ ዘበ ምድር ይራይ በሰማይ ብርሃነ። በዝችም ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትና ገዳማትን የአባ መቃርስንም ቤት ቤተ ክርስቲያን ከበቡ በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማድረግ። መነኮሳትም ተሰበሰቡ፣ በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋል እና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። ሰላም ለክሙ ለመቃርስ ውሉዱ ባባ አስማት ክሙ ለላ አህዱ ዘገበር ክሙ ጸልወተ እንዘተተየለዱ ከመ በድንጋጼ አረባውያን ተሰዱ ለቤተ ክርስቲያን ቅድስት ነዋያ ዘሄዱ። በዝችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብፅ ያለ ግብፃዊውም ግብፃዊውም እንደ ጻፈ ለንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የረፍቱ መታሰቢያ ሆነ። በኦሪቱ መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሶስተኛው ቀን አረፈ ይላል። ይኸውም ግንቦት ስምንት ነበር። የእስራኤል ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዛች ዓመት ሚያዝያ አንድ ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘሁልቁ መጽሐፍ በአምስተኛ ወር መባቻ ስለሚል መታሰቢያው ነሐሴ አንድ ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቢያት ለነቢይት ማርያምም ወንድም ነው። እርሱም ከሌዊ ነገድ ነው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹ መርጦ ካህናት አድርጎ ከእስራኤል ልጆች ከገንዘባቸውና ከመሥዋዕታቸው አስራትን ሰጣቸው። የቆሬ ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርም አዘዝ ምድርንም አዘዝ አታፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ ጸሎቱ በኋላ የሄደ ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር። ሰላም ለአር ወንዛ ሰርገው በወርቁ እግዚአብሔር ሊቁ ለዝክረ ትምህርት ይህኩን በበይነበዩ ወፅርቁ ውህጠ ቶሙ ምድር እንዘ አፏታበቁ ሶበላይሌው ተንስኡ ለቆሬ ደቂቁ በዝች ዕለት ደግሞ ቅድስት መጥሮንያ አረፈች። በረዙካበ ከረዙን